ጥያቄ መጠየቅ እችላለሁ? ይቻላል። ሰዎች ግን ለምንድነው የሚቀየሩት? ሴቶች ማለት ነው? ምን ላይ ያይመስልኝም ነበር? ታፈቅራት ነበር? ምን ያህል እንደሰበረችው አይናገር። እረሳት ይመስልሻል? እንጃ? እኔም ትናንት ላይ ቀርቻለሁ፣ እሷም ተሻግራለች። ፍቅር እንጂ ትዝታ ረሃ ያቅ። እንዲህ ከወደድካት ለምን አደውላት? በሶስተኛ ቀን ደውዬላት ነበር። ምን ሆነ? የስድስት ወር ፍቅረኛ አለኝ አለች። በሶስት ቀን አይገርምም? ነገሩ አንተ ስለማታስተውል እንጂ እኮ ሴት ልጅ አብራ ሆና ነው የምትለየው። እጅ መዘርጋት ይኖራል። እጅ መዘርጋት ካለ መተፋፈር ምናምን ይመጣል። ሰው ቀድሜ ሰላም ላለ ማለት አጎንብሼ እነሱን ባላየ ምን እና ነው ና፣ አታካብዱ እዚህ አጅነቢ ምናምን ብለው ሁሉም ማስመሰያ ነው።

ኤኒዌይስ፣ ኤኒዌይስ፣ የምን ዘፈን ነው? ዘፈን፣ የምን ዘፈን ነው? የአማርኛ ዘፈን። ይሄንን መልሼቱን ይሳምያ፣ ኢክራም ጋር ነው የሚያምርብህ። አዎ፣ ከጓደኛ ጋር ሳያምርብኝ ከወንድ

አንተ ግን ለምንድን ነው ኢክራም ዲስሪስፔክት የምታረጋት? አይ ቲሽሻ ሚላል። አይ እኔ በጣም የምጠራው ዲስሪስፔክት እንደዚያ ዲስሪስፔክት ነው። ልጅ እንዳለ ቤተሰቦቼ ባንተ ፎሎ ታደርገኛለህ ግን ብሎክ አደርጋለሁ። እኔ እየውላችሁ ወላሂ የሰው ልጅ ማለት ነው አሁን እኔ በሞት ኢሳም ሞተ ተብሎ አንድ ሁለት ቀን ይራገባል ቲክቶክ ላይ ሁሉም ይረሳኛል። አሁን እኔ ለዛ ብዬ አይደለም ገና ለገና ፎሎ ታደርገኛለህ ብዬ። ወላሂ ከረም ጋር ስትሆን ነው ግርማ ሞገስ ያለህ። ግርማ ሞገስ እሱ ብቻ ነው። ዘፈኑ ሐራም አይደለም ብዙ ነገር ሐራም ነው።

ያሉትም በኢሞጂ የሚሸፈን ስድብ፣ እሺ ዲዮ ተፈታን፣ ዲዮ አልተፈታም፣ ዲዮ አልተፈታም ግን አዲስ ነገር ይመጣ ባላ ያረሽ ምን ነው ካላለ እንግዲህ አላለ አለ፣ ምንም ማድረግ አይቻልም። ለሷ መልካሙ ህይወት ይወፍቃት፣ ለሱም ደግሞ መልካሙን ነገር ይወፍቀው ነው የሚባለው። አንዳንድ ሰዎች ሰውን ለማናደር ብለ የራሳቸውን ህይወት የሚያበላሹ ነፍጣ ነፍጣቸው ና ወንዶች ደግሞ መጉጃቸው ትንሽ ነው። በነገራችን ላይ ለምን ሰውን ለማናደድ የሚያደርጉን ነገር የሚፈነክረው ድንጋይ ግርም ይሉኛል፣ ማለት ነው መጉጃው ትንሽ ማለት እኮ ወንዶች ናቸው። እና መልካ መልካሞች፣ የምታምሩት፣ የምታማምሩት፣ ሎጋ ሎጋዎች፣ መልከ መልካሞች፣ በቁመናም ሆነ በመልክም ሆነ በቃ ምርጥ አንደኛ ቆንጆ የሆናችሁ እኔ ጋር መስራት ትችላላችሁ ብሎ ኢሳም እንግዲህ አዲስ ነገር ከፍቶላቸዋል ማለት ነው። ስለዚህ ኢሳም ምርጥ ሰው ማለት ያማረ ለንትን የሚሆን ለምንድነው፣ ለዩቱብ ለሚዲያ የሚሆን መልካም መልካቸው ቆንጅዬ የሆናችሁ ከኔ ጋር መስራት ትችላላችሁ ብሎ በኢንስታግራም አናግሮኝ ብሏል። ይሄ እንግዲህ ሴቱ እያናገረው ይገኛል እየመጣም ይገኛል። መልካም ጊዜ ይሆንልህ እያልን ነው እኛም ማለት ነው። ለማንኛውም ተለያዩ። ተገናኙ፣ ተለያዩ፣ በቃ ያልተለያየን ጠይቁን። ከፋኒና ከሳምሪም ወዳ ይለያያሉ ብለን አስበን ሳናቅ ይኸው ተለያዩ። ምንድን ነው መለያየት በዛ። መለያየት በዛ ነው ምላችሁ። ጉ መለያየት በዛ። ጉድኮ ነው፣ ጉድኮ ነው። ተለያዩ፣ ተለያዩ፣ ተለያዩ። ጎር ጎር ጉር ማለት ነው። ለምን እንደጠፋው፣ ለምን ልነግራችሁ ያህል ነው እንጂ ሌላ ታሪክ የለም። እሺ፣ ከማንም እርዳታ ፈልጌ አይደለም። ኢንቦክስ ላይ ቴንኪው። ምንድን ነው እንርዳህ ላላችሁ፣ መተን እናገዝ ምናምን ላላችሁ፣ ያለፈ ነው አሁን አይደለም። አሁን ትንሽ ነው ፔን ያለው። በቃ ይሄ ቦታው ላይ ነው። እስኪ ደርቅ ነው ምናምን ነው እንጂ እንትን ነው ፔን የለውም። ጠፍተሃል፣ በሰላም ነው? አረ፣ በዚህ ሳምንት ሁለት ቪዲዮ ለቅቄያለሁ። ካሊዶ ለምን ጠፍቼ ይቀራለሁ? ሐቢቢ አንተ አላጠፋህም። እንዴት ጋ ነው? ቆይ ልቦልክ አንተ የሚባለው ነው አሁን

አለይኩም አሰላም፣ አብሽር ግን ትልቅ ድም ተጠቅመ ወደ አላህ ተመለስ። እኛ ማለት ወደ አላህ የምንመለሰው ቤተ ክርስቲያን ስሳ ሳደርግ ያልነው ምን ሳደርግ አይታችሁ ወደ አላህ የምንመለሰው እ?